ሰበር ዜና በትግራይ የድሮን አሰሳ መደረጉ ተረጋገጠም። በጌታቸው ግድ የተጣለባቸው ጀነራሎች ደግሞ መፈንቅለ መንግስቱን ጀምረውታል። ዛሬ ማለዳ ላይ አዲግራትን ከጌታቸው ረዳ አስተዳደር እንዳስለቀቁም ይፋ ተደርገዋል። የሻቢያ ጦር ካለበት 30 ኪሎ ሜትር ርቀት ገደማ በምትገኘው አዲግራት የደብረ ጽዮን ቡድን የጌታቸውን አስተዳደር ገርስሶታል። ቀጣይ ተረኛዋ መቀሌ ልትሆን ትችላለች በሚልም በመቀሌ ስጋት ሰፍነዋል። ዝርዝሩን አዘጋጅተናል። አብይንም ኢሳያስንም እረፉ በሏቸው ጦርነቱ ከፈነዳም የኢትዮጵያም የኤርትራም ካርታ ይቀየራል። የጦርነቱ ዝግጅት የመጨረሻ ደረጃ ላይ ነው። ለጦርነቱ የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳል። ጀነራሉ በእንግሊዝኛ ጽሁፍ የተኮሷት ጽሁፍ ቀጠናውን ስታምስ አድራለች። በደብረ ጽዮን ቡድን ጥርስ የተነከሰባቸው ጀነራል ጻድቃን ትግራይ የጦር አውድማ ልትሆን ነው፣ አብይም ኢሳያስም እየገፉበት ነው ሲሉ አስጠንቅቀዋል። ተሰሙታላችሁ ጠቅላዩ የለጠፉት ፎቶ ሐሰተኛ መሆኑ መነጋገሪያ ሆኗል። የተለጠፈው ፎቶ ሐሰት መሆኑ ከተረጋገጠ በኋላ የጠቅላዩ ጽሕፈት ቤት ባሰራጨው መረጃ አብይ ከታችኛው መዋቅር የደረሳቸው መረጃ ግድፈት የነበረበት ነው ብሏል። የኡጋንዳ ልዩ ጦር ወደ ደቡብ ሱዳን ገባም። የደቡብ ሱዳን ዋና ከተማ ጁባን፣ እንዲሁም የሀገሪቱን ፕሬዝዳንት ሳልቫኪርን እንዲጠብቅ ነው ልዩ ጦሯን ያስገባችው። ይህ አንድ አፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ላአሁኑ የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጠናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ ግብዣችን ነው። በትግራይ የድሮን አሰሳ መደረጉ ተረጋገጠ። በጌታቸው ግድ የተጣለባቸው ጀነራሎች ደግሞ መፈንቅለ መንግስቱን ጀምረውታል። ዛሬ ማለዳ ላይ አዲግራትን ከጌታቸው ረዳ አስተዳደር እንዳስለቀቁ ይፋ ተደርገዋል። የሻቢያ ጦር ካለበት 30 ኪሎ ሜትር ርቀት ገደማ በምትገኘው አዲግራት የደብረ ጽዮን ቡድን የጌታቸውን አስተዳደር ገርስሶታል። ቀጣይ ተረኛዋ መቀሌ ልትሆን ትችላለች በሚልም በመቀሌ ስጋት ሰፍኗል። በትግራይ ነገሮች ባይን ቅጽበት እየተቀያየሩ ነው። በተለይም ጌታቸው ሶስት የጦር አዛዦችን ካገዱ በኋላም ፍጥጫ ወደ ወታደራዊ ግለት እያመራ ነው። በአዲግራት የሆነውም ይሄው ነው። በኢትዮ ኤርትራ ድንበር ቅርብ ርቀት ላይ የምትገኘውን አዲግራት ከተማን የደብረ ጽዮን ቡድን መፈንቅል አስተዳደር አድርጎባታል። የጦር ስትራቴጂክ ቦታዋ አዲግራት የጌታቸው አስተዳደር መዋቅር ፈርሶ በደብረ ጽዮን አንጃ እጅ መግባቷ እስከ አራት ኪሎ የዘለቀ ድንጋጤ ፈጥሯል። የደብረ ጽዮን አንጃ በእጁ አስገባት አዲግራት ከተማ ስትራቴጂክ የጦር ቦታ መሆኗን ተከትሎ ጉዳዩ ከኢትዮ ኤርትራ ሁናዊ ውጥረት ጋር እየተያያዘ ነው። በጌታቸው ረዳ ቡድን ደጋፊዎች በኩል ጄኔራሎች አዲግራት ከተማን የተቆጣጠሩት ከኤርትራ ጋር የጀመሩትን አጋርነት ለማጠናከር አልመው ያደረጉት ነው እያሉ ነው። በፌዴራል መንግስት ደጋፊ ቁልፍ ወቅታዊ መረጃ ሰጪ ማህበራዊ ሚዲያዎች በኩል ደግሞ ከኤርትራ ጋር ያበረው ኃይል ስትራቴጂክ ከተማ በመቆጣጠር ጦርነቱን ቆስቁሷል እያሉ ነው። ነደብረ ጽዮን አዲግራት ከተማን አስቀድሞ መቆጣጠራቸው ከኤርትራ ጋር አብረው የፌዴራል መንግስቱን ለመውጋት ያደረጉት ዝግጅት መገለጫ መሆኑንም እየተሰማ ነው። በደብረ ቡድን የተሾሙት ረዳይ ገብረ እግዚአብሔር የአዲግራት ከተማ ከንቲባነታቸውን የጌታቸውን አስተዳደር ካፈረሱ ጀኔራሎች እጅ ተረክበዋል። ረዳይ ዛሬ ረፋድ በሰልፍ ታጅበው በቡድናቸው የበላይነት አመራርነት መደበኛ አገልግሎት ለመስጠት የከንቲባውን ጽፈት ቤት ተረክበዋል ተብሏል። ጌታቸው ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴ ሜጅር ጄኔራል ምግበይ ኃይለን ከአዛዥነት ማገዳቸው በአንድ ሌሊት ነገሮችን ቀያይሯል። ጌታቸው በጣሉት በሰዓታት ልዩነት ጄኔራሎቹ ጦሯቸውን ከወትሮ በተለየ ሁኔታ ማንቀሳቀስ መጀመራቸው ተሰምቷል። ጌታቸው ትናንት አመሻሽ ላይ በሰጡት መግለጫና በጄኔራሎቹ ላይ የጣሉት እገዳ መላው ትግራይን ለከፍተኛ ውጥረት ዳርጓል። እግድ የተጣለባቸውን ጨምሮ ጦሩን የሚመሩት ጀነራሎች ሌሊቱን ኃይላቸውን ሲያንቀሳቅሱ ማደራቸውን ከስፍራው የወጡ መረጃዎች አመላክታሉ። መቀሌ ከተማን ጨምሮ ጀነራሎቹ የሚመሩት ጦር ሰፊ እንቅስቃሴ ሲያደርግ ያደረ ሲሆን ሁኔታው የጌታቸው ረዳን አስተዳደር ሙሉ ለሙሉ መቆጣጠር ይመስላል ተብሏል። የደብረ ጽዮን ቡድን ህወሓት በጌታቸው ረዳ አስተዳደር ላይ የተራዘመ መፈንቅለ መንግስት ቀስ በቀስ ሲያካሄድ የቆየ ሲሆን አብዛኞቹ አካባቢዎች ላይ አስተዳደሩን ሽባ አድርጎታል። ጌታቸው በጀነራሎቹ ላይ የጣሉትን እግድ ውድቅ ያደረገው የደብረ ጽዮን ቡድን ህወሓት ጊዜው አስተዳደሩን የሚያዝዘው ጦር የለም ብሏል። ጌታቸውን በካሃዲነት የወነጀለው ቡድኑ የጦር መሪዎችንም ይሁን የሰራዊቱን እንቅስቃሴ መገደብ አይችልም ያለ ሲሆን ከዚህ በኋላ በፕሬዚዳንትነት አንቀበላቸውም ብሏል። ይህ በእንዲህ እንዳለ ጌታቸው ረዳ በትናንቱ መግለጫቸው ላይ በትግራይ ክልል የድሮን አስሳ መደረጉን ተናግረዋል። ድሮኑ የኢትዮጵያ መንግስት ይሁን ወይንም የኤርትራ መንግስት ግን እንዳላረጋገጡ ገልጸዋል። አብይንም ኢሳያስንም እረፉ በሏቸው እመኑኝ ጦርነቱ ከፈነዳ ኢትዮጵያም የኤርትራም ካርታ ይቀየራል የጦርነቱ ዝግጅት የመጨረሻ ደረጃ ላይ ነው ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳል ጀነራሉ በእንግሊዝኛ ጽሑፍ የተኮሷ ጽሑፍ ቀጠናውን ስታምሳድራለች በደብረ ጽዮን ቡድን ጥርስ የተነከሰባቸው ጀነራል ጻድቃን ትግራይ የጦር አውድማ ልትሆን ነው አብይም ኢሳያስም እየገፉበት ነው ሲሉ አስጠንቅቀዋል ጀነራል ጻድቃን ገብረተንሳይ ከጠፉበት በድንገት ብቅ ብለው በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት ማስጠንቀቃቸው እያነጋገረ ነው። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭር እንደማይሆን የገለጹት ጄኔራል ጻድቃን ለቀጠናው ዳሚ እንደሚሆንም ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የአገሪቱ ጂኦግራፊ ይለወጣል። በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። ጦርነቱ ለቀጠናውም ዳፋ እንደሚሆን ጄኔራል ጻድቃን በእንግሊዝኛ ባስነበቡት ጽሑፍ አስታውቀዋል። በሁለቱም ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጀነራል ጸድቃን ለቀጠናው ዳሚ እንደሚሆንም ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የሀገሪቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። እንደ ጀነራሉ ትንተና በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። ጀነራል ጻድቃን ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፍን እንደምትሻ በጽፏቸው ገልጸዋል። ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚሻ ተናግረዋል። ከፕሪቴራ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት መጠልሸቱን በማስታወስ ጦርነቱ አይቀሬ መሆኑን ጄኔራሉ ጠቅሰዋል። የጦርነቱ ዝግጅት የመጨረሻ ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደኋላ መመለስ ይከብዳል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉም አክለዋል። ባለው ጦርነት ምክንያት ትግራይ ከአካባቢያዊ ፖለቲካ ታሪክና ባህልም አንጻር ስጋት ውስጥ እንደሆነ የተናገሩት ጄኔራል ጻድቃን የኔ ምርጫ ትግራይን ለሰላም ጥሪ እንድታደርግ ነው፣ ብዙ ተሰቃይተናል ብለዋል። ሁኖም ግን መሪዎች ከድርድር ይልቅ ጦርነትን በሚመርጡበት ወቅት በኢትዮጵያና በኤርትራ መካከል ለሚኖረው ጦርነት የጦር አውድማ ትግራይ እንደምትሆን ስጋታቸውን በጽሁፋቸው አስተጋብተዋል። ትግራይ በአፍሪካ ቀንድ ባላት ቦታ እንዲሁም ከአማራና አፋር ክልሎች ጋር አዋሳኝ መሆኗ ለሌሎች ሰዎች ጦርነት አስፈላጊ ያደርጋታል ብለዋል። ጌታቸው ረዳት ትናንት በሰጡት መግለጫ ላይ በኢትዮጵያና ኤርትራ መካከል በግልጽ የታየው መቃቃር ከቃላት አልፎ ወደ ጦርነት እንዳያድግ ስጋት እንዳላቸው ገልጸዋል። ጦርነቱን አንፈልገውም ያሉት ጌታቸው ከመጣ ግን እጃችን አጣጥፈን አንቀመጥም በማለት የፊልሚያ ተሳታፊ እንደሚሆኑም አስታውቀዋል። ይሁን እንጂ ጌታቸው ያሳለፉት የትግራይ ኃይል ባንዣበበው የኢትዮ ኤርትራ ጦርነት ውስጥ ከየትኛው ወገን እንደሚሰለፉ በውል አልገለጹም። አሁን ባለው አሰላለፍ የትግራይ ኃይሎች ለሁለት ተከፍለው የጌታቸው ቡድን በኢትዮጵያ መንግስት በኩል ሲሰለፍ፣ የደብረ ጽዮን ገብረሚካኤል ቡድን ደግሞ ከኤርትራ ጋር መተባበ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 በኤክስ ገጻቸው ሰጥተዋል። ከፕሪቶሪያው ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት እንደሻከረ ጠቋሚ ምልክቶች ቢኖሩም ከሁለቱም ሀገራት በኩል በይፋ የተባለ ነገር አልነበረም። ጠቅላዩ የለጠፉት ፎቶ ሐሰተኛ መሆኑ መነጋገሪያ ሆኗል። የተለጠፈው ፎቶ ሐሰተኛ መሆኑ ከተረጋገጠ በኋላ የጠቅላዩ ጽሕፈት ቤት ባሰራጨው መረጃ አብይ ከታችኛው መዋቅር የደረሳቸው መረጃ ግድፈት የነበረበት ነው ብሏል። የጠቅላይ ሚኒስትር የአፕል ፎቶ ምንጭ መጋለጡ ከአራት ኪሎ ማብራሪያ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ በይፋዊ ፌስቡክና ኤክስ ገጻቸው የአፕል ግብርና ምርታችን እድገት እያሳየ ነው በሚል መልእክት ስር የለጠፉት ፎቶ እያነጋገረ ነው። ጠቅላይ ሚኒስትሩ ከመልእክታቸው ስር የለጠፏቸው ስድስት የአፕል ምስሎች የኢትዮጵያን ሳይሆን የህንድን የአፕል ምርት የሚያሳዩ መሆናቸውን ኢትዮጵያ አጋልጧል። ጠቅላይ ሚኒስትሩ ምስል ከኢንተርኔት ተጠቅመው የአፕል ምርታችን ብለው ያጋሩት መልእክት በሀቅ አጣሪዎች ከተረጋገጠ በኋላ ጽህፈት ቤታቸው ማብራሪያ ሰጥተዋል። ሐሰተኛና አሳሳች መረጃዎችን በማጣራት የሚታወቀው ኢትዮጵያ ቼክ የጠቅላይ ሚኒስትሩን የአፕል ምስሎች ምንጭ አጣርቶ ከኢንተርኔት የተወሰዱ መሆናቸውን አረጋግጠዋል። ኢትዮጵያ ቼክ በጠቅላዩ ልጥፍ ስር በተጋሩት የአፕል ምስሎች ላይ ባደረገው አሰሳ ሁሉም ፎቶዎች ከሌላ ሀገር የተወሰዱና ኢንተርኔት ላይም በፍለጋ የሚገኙ መሆናቸውን ገልጸዋል። የተለጠፉት አፕል ምስሎች የተገኙበትን የኢንተርኔት ምንጭም ጭምር አጋርተዋል። ከስድስቱ የአፕል ምርቶች መካከል አንዱ በአሜሪካ ሀገር የሚመረተው ከኦርትላንድ የአፕል ዛፍ የተወሰደ መሆኑን መረጃ አጣሪው ጠቅሷል። በተመሳሳይ በዚሁ ልጥፍ ላይ ከተጋሩት መካከል አንዱ አፕል በላቲን አጠራሩ ማሉስ አፕ የተባለ በአሜሪካ የሚገኝ የአፕል ምርትን ያሳያል። ሌሎችም አራት አፕል ምስሎች በተመሳሳይ ከኢንተርኔት የተቀዱ እንጂ የኢትዮጵያውያን የአፕል ምርቶች የሚያሳዩ አይደሉም ተብሏል። ጉዳዩ በኢትዮጵያ ቼክ በኩል ተጣርቶ ይፋ ከሆነ በኋላ መነጋገሪያ መሆኑን ተከትሎ ጠቅላይ ሚኒስትሩ ያጋሩ ምስል አጥፍተውታል። ምስሎቹን ከማጥፋት አልፈው በጽሕፈት ቤታቸው በኩል በጉዳዩ ላይ የማስተባበያ ማብራሪያ በዛሬው እለት አውጥተዋል። የጠቅላይ ሚኒስትሩ ጽሕፈት ቤት በጉዳዩ ላይ ባወጣው ማብራሪያ ጠቅላይ ሚኒስትሩን ያሳሳቷቸው ከመስክ መረጃ የላኩ አካላት ናቸው በማለት አስተባብሏል። ጠቅላይ ሚኒስትሩ እንዲህ አይነት መረጃዎችን የሚያሰራጩት ከክልሎች ከሚገኙ የስራ ክንውን ሪፖርቶች መሆኑን ጽሕፈት ቤቱ አስታውቋል። በዚሁ አግባብ ጠቅላይ ሚኒስትሩ የተላኩላቸውን የአፕል ምርቶች አመላካች ምስሎች ከእውነተኛ ምስሎች ጋር የተቀላቀሉ ናቸው ሲልም አስተባብሏል። ጽፈት ቤቱ በማስተባበያው በትናንትና ዕለት በተጋሩ ምስሎች ውስጥ የተወሰኑ ምስሎች ከመስክ ከተገኙ እውነተኛ ፎቶዎች ጋር የተቀላቅለው ከክልል ከነበረው ልውውጥ እስከ ፌዴራል ደረጃ ደርሰዋል ብሏል። ከታችኛው አስተዳደር እርከን ጀምሮ ወደ ጠቅላይ ሚኒስትር ደረጃ መረጃዎች በሚፈሱበት ሂደት አንዳንድ ትክክል ያልሆኑ አቀራረቦች መኖራቸውን ተገንዝቢያለሁ ብሏል። ከዚህ በኋላ መሰል የመረጃ ስህተት ዳግም እንዳይፈጸም ተገቢውን እርምጃ እየተወሰደ እንደሚገኝም ጽፈት ቤቱ አስታውቋል። ኡጋንዳ የሀገሪቱን ጦር የደቡብ ሱዳን ዋና ከተማን ጁባን እንዲሁም የሀገሪቱን ፕሬዝዳንት ሳልቫኪርን እንዲጠብቅ ልዩ ኃይሏን መላኳን የሀገሪቱ ጦር አዛዥ ጄኔራል ሞሆዚ ካይኔሩጋባ ገለጹ። ይህ የኡጋንዳ መንግስት እርምጃ የተሰማው በፕሬዚዳንት ሳልቫኪርና በምክትላቸው ሪክ ማቻር መካከል ውጥረት መንገሱን ተከትሎ የተደረሰው የሰላም ስምምነት ፈርሶ ዳግም ወደ ጦርነት ሊገቡ ይችላሉ የሚል ስጋት ማየሉን ተከትሎ ነው። ጀኔራል ካይኔሩ ጋባ የሀገሪቱ ጦር ለምን ወደ ጎረቤት ሀገር እንደተሰማራ ባይገልጹም የፕሬዚዳንት ኪር መንግስትን ተቃውሞ የሚወስዱ ማንኛውም እርምጃ ኡጋንዳ ላይ ጦርነት እንደማወጅ ነው ሲሉ ተናግረዋል። ጀኔራሉ የደቡብ ሱዳንን አጠቃላይ ግዛት እንደ ራሳችን ግዛት መከላከል አለብን ሲሉ በይፋዊ ኤክስ ገጻቸው ላይ ጽፈዋል። የደቡብ ሱዳን መንግስት በጉዳዩ ላይ እስካሁን ድረስ አስተያየቱን አልሰጠም። በደቡብ ሱዳን ያለው የደህንነት ስጋት ተከትሎ ቅዳሜ ለት አሜሪካ አስፈላጊ ሠራተኞች ያልሆኑ ዜጎች በሙሉ ሀገሪቱን ለቀው እንዲወጡ አዘዛለች። ባለፈው ሳምንት የአገሪቱ ጦር ምክትል አዛዥና የማቻር ደጋፊ የሆኑ ሁለት ሚኒስትሮች በቁጥጥር ስር የዋሉ ሲሆን የተቃዋሚ ፓርቲ ቃል አቀባይ እስሩን የሰላም ስምምነቱን የሚጻረር ከባድ የመብት ጥሰት ሲሉ ኮንነውታል። በቁጥጥር ስር ከዋሉት መካከል አንዱ ሚኒስትሩ መለቀቃቸው ተሰምተዋል። ባለስልጣናቱ በቁጥጥር ስር የዋሉት በአፐር ናይል ግዛት ዋይት አርሚ በመባል የሚታወቁ ታጣቂዎች ከመንግስት የጸጥታ ኃይሎች ጋር ከተጋጩ በኋላ ነው። በአውሮፓውያኑ 2013 በማቻርና ኪር መካከል በተካሄደው የእርስ በርስ ጦርነት ወቅት ለማቻር ወግ ነው ተዋግተው ነበር በወቅቱ ኪር ማቻርን የመንግስት ግልበጣ ሙከራ ለማካሄድ አሲረዋል በማለት ወንጅላዋቸው ነበር በወቅቱ ማቻር ወንጀላውን ውድቅ ያደረጉ ቢሆንም ደቡብ ሱዳን 400 ሺህ በላይ ዜጎችን ህይወት ወደ ቀጠፈው እርስ በርስ ጦርነት ውስጥ ከቷታል በ2018 በሁለቱ ተፋላሚዎች መካከል በተደረገ ስልጣን የመጋራት ስምምነት ጦርነቱ ቢያበቃም ነገር ግን አዲስ ህገ መንግስት ምርጫ እንዲሁም ታጣቂዎችን ወደ አንድ ጦር ማዋሃድ የሚሉት የስምምነቱ አካል እስካሁን ድረስ ተግባራዊ አልሆኑም